ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ይህ የብስራት የዩቲዩብ ቻናል ነው። መረጃዎችን የነገርናችሁ አብረናችሁ እንቆያለን። መረጃዎቹን በመንገር ቤዛዊት አራጌ አብራችሁ የምቆይን የሚሆነው የማስቀድመው የሀገር ውስጥ መረጃዎቻችን ይሆናል። ደሞዝ አልከፍልከኝም በሚል ምክንያት አሰሪውን የገደለው ግለሰብ በእስራት ተቀጥቷል። ጉዳዩ እዚሁ አዲስ አበባ የተፈጸመ ነው። ተከሳሹ ጌቱ መስፍን ይባላል። የወንጀል ድርጊቱ የፈጸመው ነሐሴ 27 ቀን 2014 ዓ ም ከረፋዱ 4 ሰዓት ከ30 ሲሆን በቂርቆስ ክፍለ ከተማ ወረዳ 10 ለገሃር ተብሎ ከሚጠራው አካባቢ ኖህ ሪል ስቴት ከሚያሰራው ህንፃ 16ተኛ ጅምር ፎቅ ላይ ነው። ሟች ሀጂብ ያሲን የተባለው ግለሰብ ከኖህ ሪል ስቴት ኮንትራት በመውሰድ ከስሩ በርካታ ሰራተኞችን ቀጥሮ የሚያሰራም ግለሰብ ነው። ሟች የዘወትር ስራውን ለማሰራት ሰራተኞችን ወደ የስራቸው ያሰማራል። ተከሳሽም ሟች የነበረበት ቦታ ጭር ማለቱንና ማንም አለመኖሩን እንደ ጥሩ አጋጣሚ በመውሰድ ደሞዜን ከለከልከኝ በሚል ምክንያት በተፈጠረ አለመግባባት ሟች ሀጂብ ያሲንን ስራ ላይ እያለ ባለበት አስራ ስድስተኛ ፎቅ ላይ በፌሮ ብረት ግንባሩን በመምታትና አንገቱን በሽቦ ገመድ በማነቅና በማሰር ህይወቱ እንዲያልፍ ማድረግ መቻሉን ሟችን ከህንጻው ተሸክሞ በማውረድም የህንጻው መሰረት ስር የሚገኝ የተጠራቀመ ውሃ ውስጥ አስክሬኑን በመጣል ከአካባቢው ይሰወራል። የወንጀሉ መፈጸም ሪፖርት የደረሰው ፖሊስም የምርመራ ክፍሉና የክትትልና ኦፕሬሽን ቡድን በማዋቀር ና በማቀናጀት ወንጀል ፈጻሚው ለመያዝ በተደረገ ጥረት ተከሳሽ ጌቱ መስፍን ወንጀሉን ከፈጸመ በኋላ ምንም እንዳልፈጸመ በነጌሌ ቦረና ከተማ በአንድ ተቋም ውስጥ ተቀጥሮ በመስራት ላይ እንዳለም በቁጥጥር ስር ሊውል መቻሉን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። በተከሳሽ ጌቱ መስፍን ላይ የምርመራ መዝገቡን በሰውና በሰነድ ማስረጃ ማጠናከር ለሚመለከተው የፍትህ አካል በመላክ ክስ እንደተመሰረተበትም የገለጸው የአዲስ አበባ ፖሊስ ተከሳሹ ጌቱ ጥፋተኛ ሆኖ በማግኘቱ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት በ21 ዓመት ጽኑ እስራት እንዲቀጣ እንደተወሰነበት ገልጿል። ማንም ሰው ወንጀል ፈጽሞ ከሕግና ከማህበረሰቡ ማምለጥ እንደማይቻል የአዲስ አበባ ፖሊስ ጠቅላይ መምሪያ ጠቅሶ፣ ያለ መግባባት በሚፈጠርበት ወቅትም በመነጋገር መፍታት ይገባል ሲል መልእክቱን አስተላልፏል። በኢትዮጵያ የ65 ድርጅቶች የአገልግሎት ጥራት የተገመገመ መሆኑን የኢትዮጵያ ጥራትና ሽልማት ድርጅት አስታውቋል። የኢትዮጵያ ጥራትና ሽልማት ድርጅት በአሁኑ ሰዓት ረዘም ያለ ጊዜ የሚወስደውን አስራ ሁለተኛ ዙር ሀገር አቀፍ የተቋማት የጥራት ውድድር እየተካሄደ መሆኑን የኢትዮጵያ ጥራት ሽልማት ድርጅት ስራ አስኪያጅ አቶ ቴዎድሮስ መብራት በተለይም ለብስራት ራዲዮ ተናግሯል። በውድድሩ ላይ ስልሳ አምስት የሚሆኑ ተቋማት የሚሳተፉ ሲሆን ከእነዚህም መካከል የትምህርት ተቋማት፣ የኢትዮጵያ አየር መንገድ፣ የማኒፋክቸሪንግ ድርጅት፣ የመንግስት አገልግሎት ሰጪ ተቋማት እንዲሁም እንደ ሳፋሪኮምና ሄኒከን ያሉ ድርጅቶችም እንደሚሳተፉበትም ገልጸዋል። በየአመቱ የሚደረጉ ውድድሮችም በየተቀመጡትን መስፈርቶች የሚያሟላ ተቋም በማይገኝበት ሁኔታ መኖሩንም ተናግሯል። የኢትዮጵያ ጥራትና ሽልማት በየአመቱ የሚያዘጋጀው የእውቅና መስጠት እንዲሁም ተቃውማት የመፈተሽ ስራ ላይ በተዘጠነኛው ዙር የትኛውም አይነት ተቋም መስፈርቶችን ማሟላት አለመቻሉም ተናግሯል። የተቋማት የተጻፉ መመሪያዎች፣ ሕጎችም ወጥነት ያለው አስተዳደር፣ የሀብት አጠቃቀም፣ ለሰራተኞች የሚያስፈልጋቸው ነገሮች ምን ያህል ይሟላሉ፣ እንዲሁም ምርቶች በታቀደው መሰረት አገልግሎት ይሰጣል ወይ የሚሉት ዋና የጥራት መመዘኛዎች መሆናቸውንም ተገልጿል። ማንኛውም ተቋም በደንበኛ በኩል ምንም አይነት ቅሬታ የሚቀርብበት ከሆነ መስፈርቱን አንድ አካል ማሟላት እንዳልቻለ የሚያዝ መሆኑም ተጠቁሟል። ስራ አስኪያጁ እንደገለጹትም በየድርጅቱ በመዘዋወር እየገመገሙ መሆኑንና በቅርቡ በዲላ ዩኒቨርሲቲ የትምህርት አሰጣጥ የተማሪዎች መመገቢያ ካፌ ሰራተኞች በምን ያህል ጊዜ ምርመራ ይደረግላቸዋል፣ እቃ ማጠቢያዎች ምን ያህል ከተላላፊ በሽታዎች የጸዱ ናቸው፣ ክሊኒክ፣ ላቦራቶሪ፣ የቤተ መጽሐፍት አገልግሎቶችም ጨምሮ በርካታ ስራዎችም የተገመገሙ መሆኑን ገልጸው ልናል። ተቋማት ውድድር የሚያደርጉት ማሟላት ካለባቸው መስፈርት ጋር እንጂ ከሌሎች ተመሳሳይ ድርጅት ጋር ተቋማት አለመሆኑንም አክለው በተጨማሪም በውድድሩ ከዘጠና በላይ ያመጡ ተቋማትም የጥራት ተሸላሚ ከሚሆኑ ሲሆን ከዛ በታች ያመጡ ደግሞ ምንም አይነት ሽልማት የማያገኙ መሆኑን ይህም መስፈርቶቹን የማያሟሉ እንደሚያደርጋቸው አቶ ቴዎድሮስ መብራት ጨምረው ለብስራት ራዲዮና ቴሌቪዥን ተናግረዋል ስትል ኤደን ሽመልስ ዘግባለች። የተከበራችሁ ተመልካቾቻችን ወደ ባህር ማዶ መረጃችን ስንሻገር ዩናይትድ ስቴትስ ከጥቃቱ ምንም አላተረፈችም ሲሉ የኢራን ከፍተኛ መሪ ተናገሩ። የኢራን ጠቅላይ መሪ ከእስራኤል ጋር የተኩስ አቁም ስምምነት ማክሰኞ እለት ከተደረሰ በኋላ ለመጀመሪያ ጊዜ ባደረጉት ንግግር አሜሪካ በቴህራን የኒኩሊየር ተቋማት ላይ በከፈተቻቸው ጥቃቶች ምንም ስኬት አላስገኘችም ሲሉ አጥብቀው ተናግረዋል። ጥቃቱ የኢራንን የኒኩሊየር መርሃ ግብር ለማደናቀፍ ምንም አይነት ፋይዳ አላስገኘም ያሉት አያቶላህ አሊ ካሚኔ በኳታር የሚገኘው የአሜሪካ የአየር ጦር ሰፈር ላይ የወሰድነው አጸፋም ከባድ ጉዳት እንደደረሰበት ገልጿል። ኢራን ይህንን ትበል እንጂ ጥቃቱ የኢራንን የኒኩሊየር ምኞቷን በእጅጉ ጎድቷል ስትል ዋሽንግተን መናገሯም ይታወሳል። የዩናይትድ ስቴትስ የመከላከያ ሚኒስትር ፔቴክስት በዩናይትድ ስቴትስ ናም በእስራኤል የተሰበሰቡ መረጃዎች እንደሚያሳዩት ኦፕሬሽኑ የኒኩሊየር መርሃ ግብሩን በእጅጉ በመጎዳቱ ለአመታት ወደ ኋላ ኢራንን እንድትመለስ አድርጓል ብለዋል። ከዚህ ቀደም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በኢራን ውስጥ በሶስት ቁልፍ የኒኩሊየር ጣቢያዎች ላይ የተፈጸመው ጥቃት ሙሉ በሙሉ መደምሰሱን የገለጹ ሲሆን ጉዳቱም ከተጠበቀው ያነሰ ሊሆን እንደሚችል ስማቸው ያልተጠቀሰ የአሜሪካ ባለስልጣናት ተጠቅሶ የተዘራውን ዘገባ በቁጣ የሐሰት ሲሉም ምላሽ ሰጥተዋል። ሐሙስ ማለዳ ላይ በፔንታጎን ጋዜጣዊ መግለጫ ላይ ከፍተኛ ጀኔራል ዳን ኬን ጋር ንግግር ሲያደርጉ ሄግስ እንደተናገሩት ተልዕኮ የኢራንን የማበልጸጊያ ተቋሞች ከስራ ውጭ ያደረጉ ታሪካዊ ስኬት ነው ብሎታል። ካሚኔ ትራምፕ የኒውክሌር ጣቢያ ጥቃቶች ያስከተለውን ተጽዕኖ በተመለከተ የተናገሩት የተጋነኑ መሆናቸውን በመግለጽ ምንም ነገር ማከናወን አልቻሉም፣ እናም አላማቸውን ማሳካት አልቻሉም ብለዋል። በኳታር የሚገኘው የአሜሪካ የአየር ጦር ሰፈር ላይ የተፈጸመውን ጥቃት በመጥቀስም ካሚኔ ይህ ክስተት ወደፊትም ሊደገም የሚችል ነው፣ እናም ማንኛውም ጥቃት ቢደርስ ለጠላትና ለአጥቂው የሚያስከፍለው ዋጋ በጣም ከፍተኛ እንደሚሆን ጥርጥር የለውም ብለዋል። የተባበሩት መንግስታት ድርጅት እስራኤል በዌስት ባንክ የግዳጅ ማፈናቀል እየፈጸመች ነው ሲል አስታወቀ። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በዌስት ባንክ በሚገኘው አካባቢ በሶስት የፍልስጤን ማህበረሰቦች የሚኖሩባቸው ሁሉም ህንፃዎች እንደሚወድሙ የእስራኤል ጦር ማሳሰቢያ አውጥቷል ቢያንስ 1200 ሰዎች ከ500 በላይ ህጻናትን ጨምሮ አሁን ወታደሮቹ ያቀዱትን የማፍረስ ተግባር ከፈጸሙ በግዳጅ መፈናቀል ስጋት ላይ ናቸው ሲል ኦቻ ገልጿል በዌስት ባንክ ውስጥም ከፍልስጤማውያን የከፋ ሁኔታ በተመለከተ የቅርብ ጊዜ የኩነት ዘገባ እንዳመላከተው ኦቻ ከሰኔ 13 እስከ 23 ባለው ጊዜ ውስጥ የእስራኤል ወታደሮች 240 የፍልስጤን ቤቶችን እንደ ወታደራዊ መጠለያ ና የምርመራ ማዕከላት ለመጠቀም ጊዜው እንደያዙ ተዘግቧል። የቤቶቹ ባለቤቶችም በግዳጅ ተፈናቅለዋል ወይም ታስረዋል ሲልም የተባበሩት መንግስታት ድርጅት በወታደራዊው የቤት ወረራ ወቅትም ገልጿል። በዌስት ባንክ ቱልካሬምና ኑር ሻምስ የስደተኞች መጠለያ ካምፖች 100 የሚጠጉ ግንባታዎች በተለይም ቤቶች በዚህ ወር በእስራኤል ወታደሮችም ፈርሰዋል። በምስራቅ ኢየሩሳሌም ውስጥ ደግሞ 320 የሚጠጉ ነዋሪዎች በሶስት የፍልስጤም ማህበረሰቦች ውስጥ እንደገና የመፈናቀልና የማፍረስ ዛቻዎችን ተደቅኖባቸዋል ሲል ኦች አስታውቋል። የተከበራችሁ ተመልካቾቻችን ከብስራት የዩቲዩብ ቻናል መረጃዎቻችን እነኚህ ነበሩ። መረጃዎቹ የነገርኳችሁ ቤዛቤት አራጌ፣ አብራችሁ ቆይታ አድርግ ያለሁኝ መልካሙ ሁሉ